እንኳን ደህና መጣችሁ የክፍል 27 የእንግሊዝኛ ኢንትራንስ ኤግዛም ጥያቄ ላይ በተደጋጋሚ እየጠየቁና በጣም ወሳኝ የሆኑ ጥያቄዎች የምንሰራበት ክፍል ላይ ነን ማለት ነው። በዛሬ ክፍል ጥያቄ እነዚህ የምታያቸው አራት ጥያቄዎችን ለማየት እንሞክራለን። ከቴንስ ጋር በተያያዘ የሚጠየቁ ጥያቄዎች ናቸው። አንደኛ ጥያቄ ሺ ዳሽ አስ ሴክሬታሪ ቢፎር ሺ ቢከም አምባሳደር ይላል፣ ሶሪ ቢከም ኮሚሽነር ይላል እዚህ ጋር ከተሰጡት አማራጮች ውስጥ ትክክለኛውን መልስ የያዘውን ለማየት እንሞክራለን እንግዲህ ምርጫው ላይ ከተሰጡት አማራጮች መረዳት የምንችለው ቨርብ ፎርም ስለተሰጠን ጥያቄው አጠቃላይ ስለ ቴንስ ነው ማለት ነው ስለ ቴንስ ማንኛውም ጥያቄ በምንጠይቅበት ሰዓት ጥያቄው ውስጥ የሰዓት አመልካች ያው ስለ ድርጊት የተፈጸመበት ሰዓት ስለተጠየቅን ቴንስ ማለት ያ ስለሆነ ትክክለኛውን ቨርብ ፎርም ከመምረጣችን በፊት ከተሰጠን አራት ኦልተርኔቲቭስ ጥያቄው ውስጥ የተሰጠንን ክሉ ወይም ኪወርድ ቤዝድ አድርገን ነው። ስለዚህ ጥያቄውን በስነ ስርዓት አንድርስተን እናደርገዋለን። ማነው ወደ መልሱ ከመሄዳችን በፊት እዚህ ጋር የተሰጠኝ ሰዓት አመልካች ማነው? ቢፎር ሺ ቢኬም ኮሚሽነር የሚለው ነው። አሁን ቢኬም የምትለዋ ቨርብ ፓስት ናት። የቢከም ፓስት ፎርም ነው። ሶ ኮሚሽነር መሆኗ ፓስት ከሆነ ኮሚሽን ከመሆኗ በፊት ያለው ደግሞ የፓስት ሩቅ ፓስት ነው። ከፓስት በፊት የተከናወነ ሌላ ፓስት አክሽን ነው። እንደዚህ አይነት በፓስት የተከናወኑ ድርጊቶች አሉ። ከነሱ በፊት ደግሞ የተሰሩ ማንኛውም አክሽኖች ኦልዌይስ በፓስት ፐርፈክት እንገልጻቸዋለን። ከተሰጡት አራት አማራጮች ውስጥ ፓስት ፐርፌክት ስትራክቸር ያለው ቢ ነው። ሀርድ ፕላስ ቨርስ ሊማ ነው። ስለዚህ ትክክለኛው መልስ ቢ ነው። ሁለተኛ ሄር ዘ ሌደር ዊች አይዳሽ የስትደይ

ዲ ነው ማለት ነው። ወዝ ሰፖዝድ ቱ ፖስት ሌሎቹ አይሆኑም። ለምን ቢባል ሰፖዝድ ቱ ካንድ በኋላ ቪ2 ወይም ደግሞ ቪ3 መጠቀም አንችልም። እዚህ ጋር ደግሞ ፓሲቭ መሆን አለበት። ሲ ወዝ ሰፖዝድ ቱ ቢ ፖስት ቱ ቢ በኋላ ቪ ዋን መምጣት የለበትም። ግራማቲካል ስታሽ ሮንግ ያደርገዋል። ስለዚህ ዲ

በደብሊዩ ኤች ኩስችን ጥያቄ በምንደግበት ሰዓት ሰብጀክትና ቨርባችን ቦታ ይቀያየራሉ፣ ኦልዌይዝ። ምሳሌ ሃው መች ታይም አር ዊ ጊቭን ቱ ፊኒሽ ኤግዛም ነው የምንለው። ደብሊዩ ኤች ኩስችን በምንደግበት ሰዓት ሰብጀክትና ቨርብ ቦታ ይቀያየራል። ግን ከደብሊዩ ኤች ኩስችን በፊት ሌላ የስ ኦር ኖ ኩስችን ወይም ደግሞ ምሳሌ ዱ ዩ ኖ የሚለው ሌላ ጥያቄ ነው ከመጣ ግን ኖርማል ሰብጀክት ቨርብ ኦብጀክት ፎርሙ እንደጠበቀ ይሆናል ማለት ነው፣ አይቀየርም። ለምን? ሁለት ጥያቄ እየጠየቅን ስለሆነ እዚህ ጋ እዚህ ጋ ሰብጀክቱና ቨርቡ ደግሞ ቦታ አናቀያይርም ማለት ነው። ስለዚህ በዚህ መሰረት ኤና ቢ ምንም ሮል የላቸውም እዚህ ጋ በጥያቄውን መልስ ሊሆኑ አይችሉም። ስለዚህ ዘ ቤስት አንሰር ሂር ኢዝ ሲ ዊ አር ጊቨን አራተኛ አይ ሀቭንት ሀድ ኤኒሲንግ ቱ ኢት ዳሽ 6 ኦክሎክ ዚስ ሞርኒንግ ኤ ፍሮም ቢ አት ሲ ሲንስ ዲ ፎር ይላል። እዚህ ጋር አይ ሀቭንት ሀድ ኤኒሲንግ ቱ ኢት ከ ስድስት ሰዓት ጠዋት ጀምሮ እስካሁን ድረስ ምንም የሚበላ ነገር አላገኘሁም እያለ ነው። ሶ ፖይንት ኦፍ ታይም ነው የገለጸው ሲንስ ንት ኦፍ ታምን ዲስክራ ለማድረግ ለመግለጽ እንጠቀምበታለን። ከሆነ ጊዜ ጀምሮ እስካሁን ድረስ ምትሉ ከሆነ ሲኒስ ትጠቀማላችሁ። ለተወሰነ ጊዜ ወይም ለዳሽ ያክል ጊዜ ወይም ዲሽን ታም ዲሬሽንን ዲስክራ የምታለው ከሆነ ግን ፎር ትጠቀማላችሁ። ስለዚህ እዚህ ጋ ከሆነ ሰዓት ጀምሮ የሚል ሚኒንግ ስላለው መልሱ ሲ ይሆናል ማለት ነው። ታንኪዩ እንኳን ንድናመጣችው